አስራ ስምንት ሰማያት ይነግራ ስብሐተ እግዚአብሔር። ሰማያት ሴቶች ለሴቶች ስለሆነ ነው ይነግራ ሚል የሆነ አንድ ሰው ቢሆን ነው። ሰማያት ይናገራሉ፣ ያመሰግናሉ፣ ይመሰክራሉ፣ ይተረጉማሉ የእግዚአብሔርን ምስጋና፣ እግዚአብሔርን ያመሰግናሉ ነው። ዞሮ ዞሮ ሰማያት ይነግራ አንሳው ስብሐተ እግዚአብሔር ወግብረ እደዊሁ ያየዳ ሰማያት፣ ተመሳሳይ ነው። ያየዳ ማለት ይነግራ ማለት ነው። ወግብረ እደዊሁ ያየድዕ ሰማያት። እለት ለእለት እርስ በራሱ ማክሰኞ ለሰኞ፣ ሰኞ ለማክሰኞ፣ ረቡዕ ለሐሙስ፣ ሐሙስ ለዓርብ እንደማለት እለት ለእለት እለት ለእለት ትጎስ ነቢበ ወሌሊት ለሌሊት ታየድ ጥበበ አልቦ ነገር ወአልቦ ነቢብ ዘኢተሰምዓ ቃሎሙ ውስተኩሉ ምር ወፃ ነገሮሙ። የሐዋርያት ባብዛኛው የሐዋርያት ባል ሲውል የሚሰበከው ምስባክ አልቦ ነገር ወአልቦ ነቢብ ዘኢተሰምዓ ቃሎሙ ውስተኩሉ ምር ወፃ ነገሮሙ ወይ እስከ አጽናፈ ዓለም በጽሐ ነቢቦሙ እስከሚለው ድረስ ነው።

መራዊ የሚለውን ለመንካት ወውእቱሰ ከመ መራእዊ ዘይወፅእ እምፅሩ ይትፌሳህ ከመ ያርብህ ዘይሜርድ ፍኖቶ እማፅናፈ ሰማይ ሙፃኡ ወይ እስከ ኣፅናፈ ዓለም ምታዉ ኣልቦ። እዚ ኣስተውል። እማፅናፈ ሰማይ ሙፃኡ ወይ እስከ ኣፅናፈ ዓለም ምታዉ ኣልቦ። ሁለተኛው ውስለ ሆኖ ጌረገጡ የምናገረው ወይ እስከ ኣፅናፈ ዓለም ምእታዉ ኣልቦ ዘይታዳ እምላህቡ ህጉ ለእግዚአብሔር ንጹህ ወይ መይጣ ለነፍስ ስምዑ ህጉ ስላለ ስምዑ ዘንተ ኩልክም አይዛብ ወጽምዑ ሚል ሌላለ ያንቀጽ ነው። ስምኡ ነው ይህ ህጉ ስምዑ ኩነኔሁ ትእዛዙ ፍትሑ ተመሳሳይ ስለሆኑ አይነሱም። ፍትሑ ለለዳይ ምትል ግን እዚያ ላይ ቅድም ያልኋት ናት። ህጉ ለእግዚአብሔር ንጹህ ወይ መይጣ ለነፍስ ስምዑ ለእግዚአብሔር እሙን ወይ ወያጠብብ ህፃናተ ኩነኔሁ ለእግዚአብሔር ርቱ ወያስተፌስል ልበ ተመሳሳይ ናቸው። ትእዛዙ ለእግዚአብሔር ብሩህ ወይ ወያበርህ አዕይንተ ፈሪሃ እግዚአብሔር ንጹህ ወይ ሀዩ ላለም ይልና ፍትሁ እንደ ትእዛዙ ፍትሁ ለነዳይ ወለእጓለ ማውታ ወአጽድቁ ግፋ ወምስኪነ የሚልና ፍትሁ ለነዳይ ወለእጓለ ማውታ ሚለው በገኔ ለከ ላይ ያለውና ከከፍካሬ ወይም መዝሙር 9 ላይ ያለውና እግዚአብሔር ቆመ መዝሙር 80 ላይ ያለው ተነሽ ነው። ፍትሁ ለነዳይ ነው የሚል ፍረዱ ነው። ይሄ ግን ፍርዱ ነው። ፍትሁ ለእግዚአብሔር ጽድቅ ወረት ህቡራ ወይ ተፈቶ ወርቅ ወእን እን ክቡር እደግማዋለሁ። ወእን እን አይረግጥም። ወእን እንቁ አይባልም። አረቢው ቀለም ነው። ወእን እን ክቡር ወይጥን እመአር ወስወከር እመአር መ ነው። እምአር አይባልም። እመአር መአር አለ እም ሲጨመርበት መ ይሆናል። መአር ሲደመር እም አገባቡ እመአር ወስወከር። እመአር ወእም ስወከር እንደማለት ነው። ወይጥም እመ እም እመ ይሆናል። መአር ከሚለው በመ ከሚነሳ ቀለም ወይም ቃል ላይ እም የሚለው አገባብ ሲጨመር ጠብቆ መ የሆነ ይነበባል

ወዳቂውን ማንሳት ነው። የሰስራ እሙንቱሰ እሙንቱስ በአፍራስ ወበሰረገላት ወንህነ ሰ ይህን መጣል ነው። የብቻ ብቻው ናአቢ በስመ እግዚአብሔር አምላክነ እሙንቱሰ ተአቅጹ ወወድቁ ወንህነ ሰ ተንሳይነ ወረታይነ እግዚኦ አድህኖ ለንጉስ አጥብቀው ወስብአነ በእለተ ንጽ ወአከ መዝሙር ሀያ እግዚኦ በሀይልከ ይትፌሳህ ንጉስ ይትፈሳህ አይባልም።

ሀይወ ሳለከ ዋሃብኮ ሀይወ ሳለከ ዋሃብኮ ይቆጥራል። ሀይወ አይባልም። ሀይው ሀይወት የሚለው ንኡስ አንቀጹ ነው። ሀይወ የሀዩ ይህየው ይህየው ሀይው ሀይወት የሚለውን ንኡስ አንቀጹ ነው። ለዚያ ነው የቆጠርኩት። ሀይወ ሳለከ ዋሃብኮ ሀይወ ሳለከ ዋሃብኮ ለነጓ መዋኢል

እዴከ ለኩሎሙ ጸርከ ትርከቦሙ ትደረሳቸው ታግኛቸው ማለት ነው። ትርከቦሙ እዴከ ለኩሎሙ ጸርከ ወትትራከቦሙ እዴከ ለኩሎሙ ጸላእትከ ወትረስዮሙ ታድርጋቸው ማለት ነው። ከመ እቶነ እሳት ለጊዜ ገጽከ እግዚኦ በመአትከ ሁኮሙ ወትብልኦሙ እሳት የአግስ የሃግስ የወግስ ወትብል ኦሙ ወትብል ኦሙ ወትብል ኦሙ ወትጽር ሆሙ ወትዝርዎሙ እያለ እንደዚህ ሲሆን አይጠብቅም። ሶስቶች ግዞች የአ የዎ የሃግስ ወትብል ኦሙ ህኮሙ ወትብል ኦሙ እንጂ ወትብል ኦሙ ተብሎ አይጠብቅም። ወትብል ኦሙ እሳት ወፍሬ ሆሙኒ ሳአር ምር ወዘርኦሙኒ ኢባለ መህያው እስመ ሜጥ ዋላ አመጻ ላኢሪካ ወሃል ላይ ምክራ እንተ ይይክሉ አቅሞ አቂሞ ብሎ አይቆጥርም። እንተእይህ አቅሞም ወታገብ ገብኦሙ ድህሬ ሆሙ ወታስተድየሉ ገጾም ለጊዜ በአት ከ ተላአልከ እግዚኦ በሀይልከ ንሴብህ ወነዘምር ለጽንከ ንጉስ ሶስተኛው ንጉስ የሰኞ አምላኪ አምላኪ ነጽረኒ ወለምንት አደገኒ የሚለው አላኪየአምላኪየ ነፅረኒ ወለ ወለምን ሀደገኒ ለምን ተውኸኝ። ወለምንት ገደፍከኒ እንደማለት ነው። ወለምንት ሀደገኒ ገና አጥብቀው እኔንም አጥብቀው ሀደግከኒ ስለማይል ነው የገግስ የጠግስ የጠግስ ሲጨምር ሀደግከ አይልም ሀደገ ነው። ሰጠቅከ አይልም ሰጠቀ ነው። ወለምንት ሀደገኒ ጭራት ቃሏ አምላኪ አምላኪ የነጽረኒ ወለምንት ሀደገኒ ወለምንት ገደፍከኒ እንደማለት ነው። ርሁቅ እማድህኖትየ ቃለ ሀጢአትየ አንድ ላይ ርሁቅ እማድህኖትየ ቃለ ሀጢአትየ አምላኪየ ጸራይኩ ሀቤከ እለትየ ወኢ ሰማይ ከኒ ወሌሊትየኒ ቅድሜከ ወኢ ሀለይ ከኒ አንተ ሰ ውስተ ቅዱሳኒከ ተሃድር ስቡሃ እስራኤል ስቡሃ ሚል ሰብሃ ሰባ ሚል ከቅዳሜው ላይ አለ። ይህ ግን ስቡሃ ነው ማለት ተናቦ ቢሆንም ስቡህ ሰባህ አመሰገነ ሚል ነው። ሰብሃ ሰባህ ከሚለው ላይ ስቡህ ይወጣል። ሰባህ አመሰገነ ከሚለው ላይ ስቡህ ይወጣል። ከዚያ የተወሰደው ነው። አንተ ሰው ውስተ ቅዱሳኒከ ተሃድር ስቡሃ እስራኤል ኪያከ ተወከሉ አበዊነ ተወከሉ ከኒ ዋዳንኮሙ ሀቤከ ጸርሁ ወዲህኑ ኪያከ ተወከሉ ወይ ተሀፍሩ አንሰ እጼ ከዋ ሰብ ለመጀመሪያ ጊዜ መዝሙረኛው ዳዊት ራሱን ያጠጣለበት ዝቅ ያደረገበት የዳዊት ክፍል ይህ ነው። እኔ ሰው አይደለሁም ትል እንጂ ሲል ፈሪሃ እግዚአብሔርን አትቶተ ርዕስን ሲያስተምር አንሰ ዕፄ ወአኮ ሰብ ምኑን በሃበሰብ ወትውህት በውስተ ህዝብ ኩሎሙ እለ ይሬእዩኒ ይትቃጸቡኒ ይብሉ በከናፍሪሆሙ ወየሐውሱ ርእሶሙ ተወከለ በእግዚአብሔር ለያድኅኖ ወያድህኖ የማይፈቅዷ አስተውል። የመጀመሪያውን አጥብቆ ማንሳት ተወከለ በእግዚአብሔር ለያድህኗ ያድነዋንም ነው። ለያድህኗ አዳኖ ያድህኗ ያድህኗ ያድህኗ ያድነው ዘንድ እግዚአብሔርን ተወከለ አመነ በሱ አመነ ማለት ነው። ወይ አድህኗ የማይፈቅዷ ሊያድነው ቢወድ ሲል ነው። ተወከለ በእግዚአብሔር ለያድህኗ ወይ እስመ አንተ አውፃእከኒ እምከርስ ወተወከልኩከ እንዘ ሃሎኩ ውስተ አጥባተ እምየ ላዕሌከ ተገደብኩ እማህፀን እምከርሰ እምየ አንተ አምላኪየ ይትርሃቅ እምኔየ እስመ አልጸቁ እትመንደብ አሁንም የቀግስ የገግስ ያልኩት የቅድ የከንዘር ስለማይጨምር ነው። በቅርም አነ በሚል ሰዓት እስመ አነ አልጸቁ አልጸቅኩ ስለማይል ነው። በጽሐይኩ ማለት ነው። እስመ አነ በጽሐይኩ ሲልኩን ኩን ጨምሯን በጽሐ የሚለው የቀግስ የገግስ በቅርብ ሰዓት ላይ ኩን ስለማይጨምር አልጸቁ አልጸቅኩ ስለማይል በፀሐይ ኩ ማለት ነው ብያለሁ። ኢትርሐቅ እምኔየ እስመ አልጸቁ እትመንደብ እስመ አልቦ ዘይረድአኒ አገቱኒ አልሕምት ብዙሃን ወአሃዙኒ አስዋር ስቡሃን አገኘውቲ ስቡሃን አይደለም ስቡሃን ሰብሃ ሰብ ሰባ ወፈረ ደነደነ ገዘፈ። ወአሃዙኒ አስዋር ሶር ሚለውን አስዋር በሬዎች የሰቡ በሬዎች እንደ በሬዎች የሰቡ እንደማለት ነው። እዚህ ላይ የሰቡ የወፈሩ የገዘፉ የደነደኑ ሲል ነው ስቡሃን፣ እንጂ ስቡሃን አይልም። አላላ ያኛው ግን ስቡሃ እስራኤል ነው፣ የእስራኤል ምስጉን ሲል ነው። ወአህዙኒ አስዋር ስቡሃን ወአብቀው አፉሆሙ ላእሌ ከመ አንበሳ ዘጽኑ ለመሲጥ ተክእውኩ ከመማይ ወተዘርወ ኩሉ አእፅምትየ ወኮነ ልብየ ከመሰም ዘይት መሰው በማይከለ ከርስየ። ወኮነ ብሎ ነው እንጂ ወኮነ ብሎ አይጠብቅም። ወኮነ ፍስሃነ ሚል አለ ሆንነ ንህነ ሲል ነው የንህነን ነው። ወኮነ ልብየ ልብየ ሆነ ነው። ከመሰም እንደ ሰም የሚፈስ የሚቀልጥ ሆነ ነው። ወኮነ ልብየ ከመሰም ዘይት መሰው በማይከለ ከርስየ ወየብሰ ከመገል ሀይልየ ወጠገአ ልሳንየ በጉርኤየ ወአውረድከኒ ውስተመር የተሞት አገቱኒ ከለባት ብዙሀን አሐዙኒ ማህበሮሙ ለእኩያን ቀነውኒ እንጂ ቀነውኒ ብሎ አይጠብቅም። ቀነውኒ ነን አጥብቀው ኒን አላላ ቀነውኒ እደውየ ወእገርየ የስቅለት ምስባክ ነው። ወፈለቁ ኩሎ አዕፅምትየ እሙንቱሰ ጠይቆሙ ወተአወሩኒ ወተአወሩኒ ብሎ አይጠብቅም፣ አይጠብቅም ኒም አይጠብቅም፣ ማላላት ነው። ወተአወሩኒ ደግሞዋለሁ እሙንቱሰ ጠይ ቋሙ ጠጅ ቋሙ ብሎም አይጠቅም ጠይ ቋሙ ወተአወሩኒ ወተካፈሉ አልባስየ ለርእሶሙ ወተአፀዉ ዲበ አራዝየ አንተ እግዚኦ የተራቅምኔየ ወነፅር ውስተረዲኦትየ አድህና አጥበቅ ነው። አጥብቆ ማንሳት አድህና እንኩይናት ለነፍስየ

አፍን እንግዲህ ራስህ ጠብቅ ትዚያንዎ ለእግዚአብሔር ትውልድ እንተ ትመጽእ ወይዚያንው ጽድቀ ዚአሁ ህዝብ ዘይትወለድ ዘገብረ እግዚአብሔር። ሀያ ሁለት እግዚአብሔር የርያእያኒ ወአልቦ ዘየሀጥአኒ። ደግሞ አለው እግዚአብሔር የርያእያኒ ወአልቦ ዘየሀጥአኒ። ጥንም ኒንም አጥብቅ ዘየሀጥአኒ ሀጣኒ የሀጥአኒ የሚለው ነው። ዘየሓጥኣኒ ውስተ ብሔር ስኡ ህየ ይሃድረኒ ወሃበ ማየ እረፍት ሀፀነኒ ሜጣ ለነፍስየ ወመርሃኒ ፍኖተ ጽድቅ። አስተውሉ ሜጣ ወዳቂ ነው። ሴቶች ቢሆኑ ግን ሜጣ ነበር ሚባል። ስለዚህ እንዳታነሳ ሜጣ ለነፍስየ ሴቶች አይደለም፣ የሴቶች አንቀጽ ማለት ነው። ሜጣ ለነፍስየ ወመርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስልየ። አንተ ከእኔ ጋር ነህና ክፉም ቢመጣ አልፈራም ነው። እይፈርሆ ለእኩይ እስመ አንተ ምስልየ። በትርከ ወቀስታምከ እማንቱ ገሰጻኒ አይጠብቅም። ገሰጻኒ ብሎ የሴቶች አንቀጽ ነው። ገሰጻኒ ይገሰጻኒ፣ ስኒ ይግስጻኒ፣ ይግስጻኒ ስለሚል በትርከ ወቀስታምከ እማንቱ ገሰጻኒ